ለተተኪዎች የመወዳደሪያ መድረክ ለማዘጋጀትና ና በናይጄሪያ በሚካሄደው አህጉራዊ ከ18 ዓመትና ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ኢትዮጵያን የሚወክሉ አትሌቶችን መምረጥን ዓላማው አድርጎ የተካሄደው 13ኛው የኢትዮጵያ ከ20 ዓመት በታች ና አራተኛው ከ18 ዓመት በታች የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ ና በኢትዮጵያ ንግድ ባንክ አጠቃላይ አሸናፊነት ተጠናቋል። በድሬዷ ከተማ ከግንቦት 18 ጀምሮ ለሰባት ተከታታይ ቀናት ሲካሄድ በቆየው በዚሁ ሻምፒዮና ከ1100 በላይ አትሌቶች ቤቶችና ከተሞችን ክለቦችንና ተቋማትን በመወከል በተለያዩ ርቀቶች በሩጫና በሜዳ ተግባራት ወክለው ሲሳተፉ ቆይተዋል። በሩጫ ከ100 ሜትር ጀምሮ እስከ 10ሺ ሜትር ድረስ እንዲሁም የውርወራና የዝላይ ውድድሮችም ተካሂደውበታል። ለሰባት ቀናት በድሬዳዋ የተካሄደው ሻምፒዮና ጥሩ እንደነበር ተሳታፊ አትሌቶችና አሰልጣኞች ሀሳባቸውን ለፋና ሚዲያ ኮርፖሬሽን አጋርተዋል። የድሬዳዋ ቆይታ ውድድሩ እዚህ በመሆኑ በመጀመሪያ እዚህ በመሆኑ አሪፍ ነው

በተለይ ደግሞ ሜዳ ተግባርና አጭር ርቀት ላይ አየሩ ሞቃታማ ቦታ ስለሚፈልግ እዚህ በመሆኑ በጣም አሪፍ ነው። ደስ ብሎኝ በቅድሚያ በውድድሩ ደስተኛ ነኝ፣ ድሬዳዋ በመደረጉ ይሄን ትራክ በጣም ብዙ ጊዜ በተደጋጋሚ መተን በውድድር እንድናዩ ፈልግ ነበር። እዚህ ውድድር ላይ ራሴን በመገኘት የኢትዮጵያ አትሌቲክስ ፌዴሬሽን ውድድሩ እዚህ በማድረጉ ይሄ ሞቃታማ አካባቢዎችና ዝቅ ያሉ ቦታዎች ከአዲስ አበባ ወጣ ብሎ ምን እንደሚመስል ማየቱ እራሱ ኢትዮጵያ እንደዚህ አይነት ሪሶርስ እንዳላት ማየቱ በራሱ ደስ ይሉኛል ውድድሩ በአጠቃላይ በጣም አሪፍ ነበረ ዝግጅታችንም እንዲሁ አሪፍ ነው የቻልነው ሞክረናል የሶስተኛ የነሀስ ተሸላሚ ነው ድሬዳዋ በጣም ሞቃታማ ናት ግን በአጠቃላይ አሪፍ ነው ስቴዲየሙም ያስሮታል ሁሉ ነገር አሪፍ ነበረ የድሬዳዋ ሙቀት ትንሽ አስቸጋሪ ቢሆንም ለአጭር ርቀትና ለሜዳ ተግባራት ግን የተመቸ እንደነበረም ተነስቷል። በአዲስ አበባ የመሮጫ መም ወይም ትራክ በጠፋበት ሁኔታ ሻምፒዮኗ በተካሄደበት የድሬዳዋ ዓለም አቀፍ ስታዲየም ያለው ትራክ ግን በእጅጉ የተመቸ ስለመሆኑም ነው አሰልጣኞቹና አትሌቶቹ የገለጹት። አንድም መም ጉዳት ሳይደርስበት ሙሉ መም ያለው ሙሉ በግልጽ የሚታይ በተለይ ምሽቱ ላይ አየር ንብረቱ ደግሞ የበለጠ ለሩጫው የሚስማማ ሪከርድ ሊሰበርበት የሚችል ሩጫ መሮጥ የሚችል ይሄ ትራክ ሪከርድ ማሰበር የዓለምን ሚኒማ ማምጫ መሆን የሚችል ተስፋ ያለው ትራክ ስለሆነ ሳይጎዳ እንደዚህ አይነት አዲስ ትራክ በማሳየቱ ለድሬዳዋ ከተማ አስተዳደርም ሆነ ለአትሌቲክስ ፌዴሬሽኑ ምስጋና ማቅረብ እፈልጋለሁ። በአጠቃላይ ሀሪፍ ነው፣ ስቴዲየሙም ያስሮጣል። ሁሉ ነገር ሀሪፍ ነበር። እዚህ ያለው መም ሁሉም ሀሪፍ ነው። የተበጣጠሰ መም የለም፣ ምንም ነገር የለም። ከአዲስ አበባ በጣም ይሻላል። ሰዓታችን ራሱ በጣም ሀሪፍ እየመጣ ነው የነበረው። የተሮጦ ሰዓት ራሱ በጣም ሚገርም ሰዓት አዲስ አበባ ተሮጦ አያቅም ሰዓት እና በጣም ጠቅመናል። የድሬዳዋ ስቴዲየሙ እንደምታየው ንፋስ ይከላከልናል የተወሰነ፣ በጣም አሪፍ ነበር። ሰዓታችን፣ ፐርፎርማንሳችን ጨምሯል። በዛለት የትራክ ችግር እጅግ በጣም አሳሳቢ ነው ለኢትዮጵያ በአሁኑ ሰዓት እንግዲህ የምንጠብቀው ተስፋችን የቦሌ አዲስ የሚሰራ ስቴዲየም ነው እንጂ በክልል ደረጃ እንደዚህ ነው ስቴዲየም የለም። እና ድሬዳዋ ይሄንን በእንክብካቤ አርጎ አሁን ፈረሶች ስገቡ ነው በጣም ያዘንኩት። እና ይሄ ቀጣይ ትውልድ የምተላለፍ ስለሆነ እና እንክብካቤ አርጎ ይሄን ብቀጥሉና ቀጣይ ሌሎችም ውድድሮች እዚህ ላይ እንድደረጉ ኢትዮጵያ አትሌት ፌዴሬሽንን ገባብቶ ሌላ ቦታ ከምደረግ እዚህ ቢደረግ በኢትዮጵያ ከ18 እና ከ20 ዓመት በታች የአትሌቲክስ ሻምፒዮና ተስፋ ሰጪ የሆኑ አትሌቶች መታየታቸውን የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ገልጻለች። ውድድሩ እንግዲህ ከ18 ዓመት በታች እና ከ20 ዓመት በታች ናይጄሪያ ላይ ለሚካሄደው የወጣቶች ውድድር ምርጫ ለማድረግ ነው። እዚህ ድሬዳዋን እየመረጥ ነው። እንግዲህ ያው አዲስ አበባ ላይ የትራክ ችግር ስላለ ነው ወደ ድሬዳዋ የመጣ ነው። ድሬዳዋ ላይ እንግዲህ ያገኘ ነው። በጣም ትራኩ ስታንዳርዱን የጠበቀ በጣም ጥሩ ትራክ ላይ ነው ውድድራቸውን ያረጉት። አንደኛ አልቲቱዱም ሎ ስለሆነ አትሌቶቹ ጥሩ ሰዓት እንዲያስመዘግቡ ይሆናል። ከዛ ባሻገር ደግሞ ለወደፊት ኢትዮጵያን በትልቅ ደረጃ የሚያስጠሩ አትሌቶችን በደንብ ያየንበት ውድድር ነው። በተለይ ሴቶች ላይ በጣም ጥሩ ታለንት ያላቸውን አትሌቶች አይተናል። በ13ኛው ከ20 ዓመት በታች ና በአራተኛው ከ18 ዓመት በታች የኢትዮጵያ ሻምፒዮና ከ18 ዓመት በታች የኢትዮጵያ ስፖርት አካዳሚ በሁለቱም ጾታዎች በ279 ነጥብ አጠቃላይ አሸናፊ ሲሆን ከ20 ዓመት በታች ደግሞ የኢትዮጵያ ንግድ ባንክ በ248 ነጥቦች አጠቃላይ አሸናፊ መሆናቸው ተነግሯል። በሻምፒዮናው በየርቀቱ ና የውድድር አይነቶች አሸናፊ ለሆኑ አትሌቶችም የሜዳሊያ ና የገንዘብ ሽልማት ተበርክቶላቸዋል።